ሁሉም ነገር እየሄደልኝ ነው፣ ባላሰብኩት መንገድ በጣም ደስ ይላል። ማቲ፣ ቆይ፣ በተፈጠረ ችግር አለ። ምን ይባላል? አቅም ምንድን ነው? አፈቅርሻለሁ ምን ምን አረገ? ፍቅሩን እኮ ነው የገለጸልሽ። ይሄ ጅላ ጅላን የሚያፈቅር ምን ያንሰዋል? በጣም ብዙ ነገር ያንሰዋል። በዛ ላይ ማን እንደማፈቅር ታውቂያለሽ። ይኸውሻ በተማሪዎች ፊት እኮ ነው ያዋረገኝ። ብልህና ብልጥሌ ትመስል ነበር። ማለትማ ይህንን ነገር ማስተካከል ትችያለሽ። እንዴት? ይኸውልሽ አንዴ ቅዱስ ናቲ እንደሚያፈቅሽ አውቃለሁ። ሶ የናቲ ነው የፍቅር ጥያቄ ትቀበይዋለሽ። ምን? አዎ ምንም አማራጭ የለሽ። ከዛም በኋላ ላይ ቅዱስ ጋር ቴጂ፣ እና ናቲ ሳትፈልጊ እሺ እንድትይው እንዳደረገች ተነግሪዋለሽ። በዛ ላይ ደግሞ ተማሪ ፊት አዋረድሽኝ ብሎ በግድ ይሄንን ነገር እሺ እንድትይው እንዳደረገች ተነግሪዋለሽ በዛ ላይ ደግሞ ጓደኝነታችንን ሆን ብሎ ለማደፍረስ ይህንን ነገር እንደተጠቀመውም ተነግሪያል። ቆይ ቆይ ግን ቅዱስ ሄዶ ለናችሁ የሚነግሩት እንዳይናገር ቃል ማስገባት ትችላለች። በዛ ላይ ደግሞ ቅዱስን እስከማቆ ድረስ ቃሉን አክባሪና ሚስጥር ጠባቂ ነው። ልክ ብለሽ። ስለዚህ ይህንን የምታደርጊ ከሆነና ዙሩን ካከረርሽው ቅዱስን በቅርብ ወንድ ውስጥ ትቀችዋለሽ። ማረገልን እኔም እኮ እሱን ነው የምፈልገው ያረግ አንቺ ብቻ ቀልጠፍጠፍ በይ። ስለዚህ በቃ አንቀ ቢስካል ይገል። በጣም ጥሩ ጥሩ አሳብ ነው። አድርጉ እሺ። በቃ ባይ ሁልሽም በምፈልገው መንገድ እየመጣሽ ነው። በጣም ደስ ይላል። ወይ ምን ነው አስቀየምኩሽ እንዴ? አረ፣ አላስቀየምሽኝም እኔ እኮ አስቤ አይደለም ያደረኩት። ድንገት ስለሆነብኝ በጣም ደንግጬ ነበር። ያማልኝ። አረ፣ ያም ጥፊ ሳይሆን የለበቅ የፍቅር ቁስል ነው የሚያመው ማለት ማለትማ ሰው ስታፈቅሪ ግራና ቀኝ እሳት ወይም ውሃ የሆነ እሳት ላይ የምታፈቅሪ ቤትዬ፣ እባክሽን ተረጅ። አፈቅርሻለሁ እኔ አንቺ። እኔም በጣም ነው የማፈቅር። አይ ቤትዬ፣ ግን የምርሽን ነው እኔም እንደ ሌላው ፍቅረኛ እስኩ ማለት ነው። ቤቴ ግን የምርሽ ነው። አዎ አልኩ፣ አይደል እንዴ? ሐሳቤን እንድቀይራት አታርገኛ። ደስ ብሎኝ እኮ ነው መልሽ። አሁን ወሬን ትታ ወደ ክላስ

አንተ ልጅ ግን ምን ላይ ነው? እዚህ ትምህርት ቤት ምን አለ? ለማንኛውም ትንሽ ደብሮኛል። ስለዚህ ፈታ፣ አንድ ዘፈን አይሰማ። ትእዛዝ ነው። እሺ በቃ በቃ ሚላ፣ እንደውም ይጨፍራል አሁን፣ አሪፍ ነገር ነው።

ምንድን ነው? ሉ ደስታ ቤት የፍቅር ጥያቄን ተቀበለች። ደስ ይላል፣ ግን ደግሞ ደስታን በልክ አርገው። እንዴት አድርጌ? ደስታ እኮ ገደብ የለውም። ከዚህ ዋለ ተከብሪ የሚሻለሽ። ከአንቺ ቀድሜ ፍቅር ጓደኛ ይዣለሁ። አልቀረብህም። ዛሬ ፍቅር ጥያቄን ተቀበለች ብለ እንደዚህ ደስ ያለ ስታገባት ደግሞ አሰብኩ። አስቢበት፣ ስታስቢ ደግሞ ለራስሽ በደንብ አስቢ። ምን ማለት ነው ደግሞ? ከቅዱስ ጋር አሪፍ ትመስላላችሁ።

ግን ርሴ የሉምሽ እግጁ ልዩ ተፈጥሯለሽ ታጣቂ ዘራፊ፣ በአይንሽ ብቻ አይተሽ ልብ የምታጠፊ የሆዴን ያንጀቴን ልነግርሽ መጥቼ፣ ዲዳ ሆኜ ቀረሁ አይንሽን አይቼ። ጀግናውን ተብሎ በእኔ አፍ የሚጠራ አይንሽን እያየ የልቡን የሚያወራ ለደቂቃ አይንሽን አተኩሬ ባየው፣ አትጠራጠሪ ወዲያው ሞት አድ የልቤን አንጀቴን ልትሰሚን ከፈለግሽ አዋሪኝ እባክሽ አይንሽን ጨፈለች

ኬኛ አካዳሚ ኬኛ አካዳሚ ኬኛ አካዳሚ፣ ምቹና ሰፊ በተንጣልለው ግቢ የሚታወቀው አካዳሚያችን ዘመኑ የሚጠይቀውን ግብአታ ሟልቶ ልጆቹን ለ2018 ለመቀበል ዝግጅቱን አጠናቅቆ በሩን ከፍቶ ይጠብቃል። ልጄን የት ላስተምር ብለው አሳስቡት ይሆን? እንግዲያውስ የልጆች የነገ ተስፋ የወላጅ የዛሬ ምርጫ የሆነው ኬኛ አካዳሚ ሳይጎበኙ አይወስኑ። ለልጆቹ በቴክኖሎጂና በተግባር የታገዘ ጥራት ያለው ትምህርት ካስቡ ኬኛ አካዳሚ ይሁን ምርጫው። በተጨማሪም የክረምት ትምህርት ኮምፒውተር ትምህርት አካቶ ከ9 እስከ 12ኛ ክፍል ለማስተማር መዝገባ መጀመራችንን ስናሳውቅ በደስታ ነው። አድራሻችን ለደቻ አራራ ወረዳ ከሙስሊም ጠቅላላ ሆስፒታል 200 ሜትር ከፍ ብሎ። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውል